146ኛው ዓመተ ሂጅራ የኢደል ፈጥር በዓል በሰላም አደረሳችሁ አደረሰን። ኤድኩም ሙባረክ ተቀበለላህ ሚና ወሚንኩም ሳሊህ አልአማል። ዛሬ እንግዲህ ከስቱዲዮ ወጣ ብለን የኢድ ፕሮግራምን ልናሳልፍ ወደ አንድ ቦታ ልንሄድ ነው። እንዳያችሁት ከስቱዲዮ እንግዲህ ወጥቻለሁ ተሰናብቼ። ዋዜማው ላይ ነው ያለነው። የበዓል ግርግር አለ። እዚህ ምን ሻማ ብዙ እቃዎች እንገዛለን። ያው በዓል ሲደርስ የምንገዛቸው በርካታ እቃዎች አሉ። እኔም ዛሬ መሸማመታቸው ብዙ እቃዎች ይኖሩኛል። አብረን እየገባን አብረን እየመረጥን እቃዎችን እንገዛለን። ከዛ በኋላ ወደ አንድ ቦታ አብረን እንጓዛለን። እዛ ደግሞ የሚጠብቀኝ ትልቅ ስራም አለ። አብረን እንሰራለን። የሚገርም ቆንጆ፣ የሚደንቅ እናንተን የሚያስደስት እኛ የምንደሰትበትን ቆንጆ ፕሮግራም እንሰራለን። ግን ደግሞ ትንሽ ድካም ይኖረዋል። አብራችሁን ነው የምትቆዩት፣ ከድካማችን ጋር ማለት ነው። በያላችሁበት ቆይታችሁን ከእኛ ጋር እንድታሳልፉ እንጋብዛችኋለን። ዒዳችሁ ያማረ የተዋበ እንዲሆን እየተመኘን ውሏችሁን ዛሬ ከኔ ጋር እንድታደርጉ እጋብዛችኋለሁ። ያው የበዓል ዋዜማ ስለሆነ ግርግር አለ። እቃ የሚገዛው በበዓል ዋዜማዎች ስለሆነ ነው እነዚህ ግርግር የሆነው እኛም ግርግር ውስጥ ተቀላቅለን እቃዎ ቀጫጫችንን እንሸምታለን። አብራችሁ እንድትቆዩ በድጋሚ እንጋብዛለን። ተከታተሉ። የቤት እቃ ስንባል ልባችን ድንግጥ። አንድ ፌርሙዝ ኑሮን እራሱ ሌላ አዲስ ፌርሙዝ ስና ያምረናል። እረ፣ ከ ቦት ሙሉ ሴት ቢኖረን ደግሞ ሌላውም ያምረናል። ብቻ እኛና የቤት እቃ ምን ያህል እንደምንዋደድ ታውቃላችሁ፣ ብዙ አላስረዳችሁም። ስለዚህ ከዚህ ከሚያምር በጎልደን ሆም ነው የሚገኘው። እዚህ ደግሞ የሚያማምሩ የቤት እቃዎች አሉ። እነሱን ትንሽ ነገር እንሸምታለን። አንድ የወደድኩት አለ አይቼ። በነገራችን ላይ ዛሬ እዚህ ቦታ ስመጣ እቃ መመርጠው እኔ ነኝ ግን አልገዛም፣ ይሰጠኛል። ጎልደን ሆም ስፖንሰሪ ነው። ምክንያቱም ዛሬ አንድ ቤቴ ማሳመር ስለምፈልግ ለእናንተ ደግሞ ቆንጆ ቤት ላሳያቸው ነው የምፈልገው። ያንን ደግሞ ለማድረግ የጎልደን ሆም ባለቤት ትንሽ እቃ አንድ ስጠይቃት ነበረ፣ ተስማምታልኛለች። ስለዚህ የምፈልገውን ነገር ወስዳለሁ። ምርጫው የኔ ብሩ ግን የእሷ ነው የሚሆነው ማለት ነው። ኩኪስ ማቅረቢያ እፈልጋለሁ። ብቻ ያለ ሴርሞኒ መሆን የሚችል ቆንጆ ነገር